ሀይሚ ግን ማለት ነው እኔ የሚመስለኝ ማለት ነው ከፋሲል ጋር ተመሳጥረው ብሩክን ለመጉዳት እያሰቡ ያለን የሚመስለኝ ማለት ነው። እና ትናንት ይቅርታ ጠይቂ ስትባል እምቢ ያለችው ያለ ምክንያት አይደለም። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ድሮ ሁሉ ሰላም ነው። ቪዲዮ ከተመቻችሁ ላይክን፣ ሰብስክራይብ ማድረግ ትችላላችሁ። እኔ ያየሁትን እና የተሰማኝን ነገር የምናገረው እኔ ሀይሚ እንደ መሰለኝ ከሆነ የተታረቀችው ግዴታ ብቻዋን ቡታጅራ ላለመሄድ ነው። ከብሩክ ጋር የተታረቁት ማለት ነው ለምን በሉ ማለት ነው። የእውነት የመነግራችሁ ከቡታጅራ ከመጡ በኋላ በዚሁ በፋሲል ጉዳይ ብሩክና ሀይሚ ይጣላሉ። ይህም እንቅጩን የመነግራችሁ ማለት ነው እና ብራ ግን ማለት ነው እራስን ከምንም በላይ ጠበቅ፣ እንደ በፊቱ እንዳታምናት ሀይሚ የውሸት የውሸት ነው የተታረቀችው፣ ማለት ነው ለምን፣ ፋሲልን በጣም ነው የምትወደው ማለት ነው። ለምን ስለምትወደውም ነው ይቅርታም አልጠይቅም ያለችው ማለት ነው። ለምን እንደሁም ታውቃለህ? ይሄ ልጅ ሕይወቷ ላይ እንዳይደርስ የምትፈልግ ከሆነ አንተ እንዳልከው ነገሮችን በይቅርታ ትጨርስ ነበረ ማለት ነው። ለምን በጣም ይቅርታ ካለችው እንደለመነችው ስለሚታወቅባት ለዛ ፍቅሯ እንዳይታወቅባት ነው እሱ መቶ ያሉን ያሉ ነገር ብሎ እዛ ቦታ እንዳያሳፍራት ነው ማለት ነው ሀይሚ ያን ነገር ያላደረገችው ሲቀጥል ብሩክ ጅል ነው ያለችውን ነገር ሁሉ ይሰማል የተናገረችውን ነገር ሁሉ ይቀበላል ምን ያለችውን ሁሉ ነገር ያምናታል ማለት ነው እንዴ ለምንድን ነው ራስህን ማታየው ራስህን ማትፈትሸው እያት እስቲ አንተ ምን አይነት ወንድ ነው? ቀለበት አርጉት፣ ሁለት ይቅርታ ብሎ የሚጠይቅ ያለ ወንድ አለ እንዴ? አንተ ብቻ እኮ ነህ እንዴ? ለምን ዳግመኛ ልብ እንድትሰበራለክ? ኦኬ፣ መታረቃችሁ እንዳለ ሆኖ ቶሎ ብለህ ወዲያው የመጨመር የነበራችሁን ስሜት ለምን ታስተጋባለ እንዴ? ለምንም ነገር እኮ ጊዜ ይፈልጋል። ለምንም ነገር ጊዜ ይፈልጋል። ጀስ እሷ አሁን የተታረቀችው ከቡታጅራ አብራክ ለመሄድ ቡታጅራ ሄዳ እዛ እነ ማዘር ብሩክስ ያንተማ፣ እናት እኑሽም ብሩኬት ሀሚን ለምን ጥላሃት መጣ ያ ነገር እንዳይባል ስለተፈለገን የእውነታው ይሄ ነው። ለምን ግዴታ ቡታጅራ ቤት ሁልጊዜ ጊዜ ሲሄዱ አዲስ አበባ ከመጡ በኋላ ሲሄዱ የነበረው ከቡሩጋ ናከቡሩጋ ለዛ ያ ነገር እንትን እንዳይልባቸው እንደ ሌላ ነገር ቤተሰብ ለሌላ እንትን እንዳያስተጋባ እንደተጣሉ እንዳይታወቅ ለይምሰል ዛሬ ተታረቁ ማለት ነው። ታያላችሁ። ዛሬ ደግሞ ፋሲልን ይዘው ይመጣሉ ማለት ነው። ግን እኔ እውነታውን የምነግራችሁ ማለት ነው። ከባህል በኋላ ይህ በዓልን ጨርሶ አንድ ሳምንት ምናምን ከቆዩ በኋላ ተመልሶ ፋሲል ችግር ይዞ የሚመጣው ማለት ነው። ለምን ሀይሚ ሙሉ በሙሉ ከህይወቱ አላስወጣችሁም? ፋሲልን ሙሉ በሙሉ ሙሉ በሙሉ ከፋሲል ህይወት ብታስወጣው ነበረ። በቃ እሺ በይቅርታ ጨርሳለሁ ነገሩን ብላ ትናንት መጨረሻ ላይ ትዘጋ ነበረ ማለት ነው። ግግም ብላ ይቅርታ ይቅርታ አላደርግም ይቅርታ አላደርግም ያለችው ማለት ለምን ይሄኛው ነገር ታላችሁ፣ ፓርቶቱ ስለሚቀጥላል ማለት ለምን ብሩክ ነው በግልጽ ክሪር አርግቶ ነገሮችን እንድትነግረውም የፈለገው በራሷ ጥፋትም በቃ በግልጽ እንድታስረጂን ፈልጋለሁ፣ በግልጽ እንድነግርን ፈልጋለሁ ሁሉን ነገር ዳግመኛ ወደ ህይወታችን እንዲገባ ስለማልፈልግ ነው ምላች። ዳግመኛ ወደ ህይወት እንዳይገባ ከፈለገ እኮ እሱ ራሱ መጥቶ ፊት ለፊት ሶስታችሁ ነበራችሁ ማውራት ራሱ የነበረባችሁ። ገባህ አይደለ? ግን አንተ እሷን ብቻ ነው የምትሰማው፣ እሷም እኔ ትክክል ነኝ ትላለች። እና እንዲህ በፍቅር ላይ በፍቅር ዓለም ላይ ኮ እንደዚህ ነገር እኮ የለም። እንዴ አንተም መሰማት አለብ፣ እሷን መሰማት አለብ። ነገሮችን አጥርታችሁ ነው ለነገ ህይወታችሁ መቀጠል ያለባችሁ እንጂ ኖ እንደዚህ ማይሆን ነገር ነው። ሌላ ሰው ሶስተኛ ሰው እየገባ እናንተ የሚበጠብጥ ከሆነ ለዛ ለሶስተኛው ሰው ቦታ ሰጥታችኋል፣ እድል ሰጥታችኋል ማለት ነው። ያ ነው እናንተ ጋር ያለ የነበረው ማለት ነው። ትክክለኛ ፍቅር እኔ እየለያችሁም እያላችሁ አይመስለኝም ለምንድን ነው እና እኔ ብቡዬ ነው የሚያሳዝነኝ። በዚህ መሀል ብቡ ነው እየተጎዳ ያለው። ለምን እንደሆነ አላውቅም። በቃ ለምን ማስመሰል ለምን እንዳስፈለገ፣ የእውነት መታረቅ ለምን እንዳላስፈለገ እኔ አላውቅም። አሁን ላይ የእውነት ሊታረቁ ሊመስል ይችላል። ለተመልካቹ የምላችሁ ነገር ተረድታችሁኛል? ቤተሰብ ከቡታጅራ ከመጡ በኋላ ሀይሚና ብሩክ ይጣላሉ። እውነታው ይሄ ነው። ለምን በብሩክ ነገር በፋሲል ቦታ የፋሲል ነገር ምንም የተቋጨለን ነገር የለም። ዳግመኛ ወደ ህይወታቸው ይመጣል፣ ይበጠበጣቸዋል። ለዛ ደግሞ ብሩክ በቃ እየተጎዳ ያለው ወሳኙ አሁን እዚህ ጋር ፋሲልን ማራቅ ያለባት ሀይሚ ናት። ለዛ እሷ ሀይሚ ደግሞ ፋሲል እንዲርቃት አትፈልግም። በምክንያት በምክንያትም በምክንያትም ከብሩክ ጋር እንድትጣላ የምትፈልገው ወይ አትርቀው ወይ ከህይወቷ አትወጣ ወይ ወይ ሙሉ ወደ ህይወት ውስጥ አትገባ። ግራ የሚያጋባ ነገር እኮ እያደረገች ያለችው እንጂ ያለ ምክንያት ሰው ይቅርታ ደሞ እኮ አጥፍታለች። በደምብ ድብና እርግት ያጠፋችው ጥፋታን ሆና እንኳን ይቅርታ ብየዋለሁ ብትዩ ምን ትጎጃለሽ? ለብሩክ ስትይ እውነት ብሩክን የምትወጁ የምታፈቅ ከሆነ እኮ አንቺ ይቅርታ ትቀበይ ነበረ። አረ አንተን የሚያስደስት እኮን ዛሴ ታረጋሉት ይሁ ነበር። አንቺ ግን ፋሲልን ስለምትወጁ አላደረግሽም።